አዲስ አበባን እንደ ስሟ ውብና አዲስ የማድረግ ግብ ይዞ የተጀመረው የኮሪደር ልማት ሥራ ዛሬ ላይ ሰፍቶ በመላ ሀገሪቱ በሚገኙ ከተሞች እየተተገበረ ይገኛል። በዚህም የከተሞችን ገጽታ በመቀየር ከተሞችን ለነዋሪዎች ምቹና ሳቢ እንዲሆኑ በማድረግ ስራ በእስካሁኑ ጉዞ እንደታየው ነዋሪዎቹ በተቀየረው የከተማቸው ገጽታ ደስተኞች ናቸው። በቤንች ሸኮ ዞን ሚዛን አማን ከተማ የተተገበረው የኮሪደር ልማትም ይህንን እውነት ይዞ የከተማዋን ማህበራዊና ኢኮኖሚያዊ መስተጋብር ይበልጥ የሚያጠናክር ነው። እንዳገኙት የከተማዋ ተሽከርካሪዎች ያነሳሉ። ከዚህም ባለፈ ስራው ለከተማው ውበትን ያላበሰና ጽዳትን የሰጠ ነው ሲሉ ነዋሪዎቹ ይናገራሉ። ሚዛን አድጌበታለሁ። ለረጅም ጊዜ የሚኖርኩበት ሀገር ከመሆኑም የተነሳ ከዚህ ቀደም ያው ሚዛን በነበረው ነባራዊ ሁኔታ ስንመለከት መንገዶቹ ይጠቡ ነበረ። ማህበረሰቡ ህብረተሰቡም እና ተሽከርካሪም በአንድ ላይ ነው፣ ለአደጋም ይጋለጣል ብዙ ችግሮች ይከሰቱ ነበር። ነገር ግን አሁን ኮሪደር ልማት ተብሎ ኮሪደር ልማት መሰራት ከጀመረ ወዲህ ህብረተሰቡ ከአደጋ ከመኪና ጋር ከሚገጥመው ችግሮች ራሱን ማዳን ችሏል። በየመንገዱ በየጥጋጥጉ የሚሄደው እኔ በደስታ ሁሉንም ነገር ስለማየው ነው። ከዚህ በፊት ወክ የሚባል ነገር በሚዛን ምናምን አይታወቅም። ይሄ ኮሪደሩ ምኑ ምኑ በሚያምሩ ጥጋጥግ ስንሄድ አበባዎቹ ምናምን ማብራቱ ደስ ይላል። የተነጠፈው ነገር ደስ የሚል እና ያለው ነገር የማይዋሽ እንደሆነ ግልጽ ነኝ። የልማት ስራው በከተማዋ ላይ የጨመረው ውበትና ያላበሰው ዘመናዊነት እንዳለ ሆኖ ሰው ተኮርነቱ በጉልህ በመታየቱ ነዋሪዎቹ አድናቆታቸውን ችረውታል። ኮሪደር ልማት ከመምጣቱ በፊት ያለው የመዝናኛ ቦታ በጣም አነስተኛ ነበረ። ኮሪደር ልማት እያመጣ ያለው ለከተማይቷ እድገት፣ ለከተማይቷ ውበት፣ ወጣቶችም ይዝናኑበት ነገሮችን አመቻችቶ ፈጥሯል። በአሁን እዚህ ጋር ብቻ አይደለም እና በጣም ወደ ውስጥ ለውስጥ በጣም ብዙ ነገሮች አሉ። ወጣቶች ሌላ ቦታ ሄደው አልባሌ ቦታ ከሚውሉ ላይክ ጓደኞቻቸውን አምጥተው ዘና ማለት የሚችሉበትን ፓርቲ ስለተደረገልን በጣም እናመሰግናለን። አሁን በጣም ወደ ነው ነው እዚህ ጋር መተን እየተቀመጥ ነው። ከተማችን ባደገች ቁጥር እኛም ያደግን እንሄዳለን። ቱሪስት እናመጣለን። ቱሪስት ፐርፎርስ በምናደርግበት ታይም ላይ የምናገኘው ዌስት ኮስት ዌስት ኮስት ሼሪንጎች አሉ እነዛን ነገር ዌስት ያደርገን እንጠቀማለን ማለት ነው። ሩቅ መስል የነበረው የኮሪደር ልማት በከተማቸው ተተግብሮ ባዩት ነገር የተደሰቱት የከተማዋ ነዋሪዎች የተጀመረው የልማት ስራ ከዳር እስኪ ደርስ ድጋፋቸውን አጠናክረው እንደሚቀጥሉ ነው የተናገሩት። ማህበረሰቡም እንደገና የሆነ የማጽዳት አካባቢ የራሱ አድርጎ የማየት፣ የመጠበቅ፣ የመንከባከብ ነገር ስለሚታይ ከአደጋም ከምን ራሱን ጠብቆ ደስ በሚሉ ሁኔታ እንቅስቃሴዎች ማታ ላይ እንደምትያውን በጣም ሰው ብዙ ነው፣ ደስተኛ ነው። ውበትም ስላለ ሳትወድ በግድ እንድትሄድ ይጋብዝሃል ማለት ነው። እኔም ባለኝ በገንዘብም ሆነ በጉልበት እደግፈዋለሁ። ወይ ነገር በጣም ደስ የሚያሰኝ ነው። ምን ያህል ኪሎ ሜትር ውስጥ የተሰራ ይገኛል? ለዚህስ ምን ያህል በጀት በጀታቸዋል? አጠቃላይ ያሉት እንቅስቃሴዎች በማታም በቀንም ያሉት እንቅስቃሴዎች ምን ያህል ታሳቢ ተደርገዋል? የስራ እድሉስ ምን ይመስላል? ለወጣቱ ስራ እድል ከመፍጠር አንጻር ነው። አጠቃላይ አዎ እንግዲህ በመጀመሪያው ፌዝ ላይ አንድ ኪሎ ሜትር የሚጠጋ ነው የሰራ ነው ስራ ኦልሞስት በቅርቡ እናስመርቀዋለን። ኮሪደር ሳይቱ ሁሉም ኮምፖነንቶች ለመያዝ ጥረት ተደርጓል። የእግረኛ መንገዶች አሉት፣ የማብራት ስራዎች አሉት፣ መቀመጫዎች አሉት፣ የዛፍ ስራዎች አሉት፣ የግሪነሪ ስራዎች አሉት። እነዚህን ባካተተ መንገድ ነው ለመስራት የሞከርነው። እኛ አይንን ስራ ስንጀምር ከተማ አስተዳደሩ ብቻውን መስራት የማይችለው እና ከፍተኛ ገንዘብ የሚጠይቁ በመሆኑ ከየት ነው ሀብት ማግኘት የምንችለው ብለን ከህዝባችን ጋር አቅደን ገብተናል። ቢያንስ ለህዝቡ የጣል ነው ወደ 64 ሚሊዮን ብር በዚህ ዙር ማግኘት የምንችል ብለን ነው ያሰብነው። ፌስቱ ጀምረናል። እነዚህ ሀብቶች እንግዲህ ስናያቸው በፊት ከነበራቸው አሁን በርካታ መቶች አላቸው። እንደው እነዚህ ዘብ የሚመጡት ለዞኑ በተለይ የቱሪዝም ተደራሽ ከመሆን አንጻር ምን አይነት ጥያቄዎች ይገኛሉ ብለን አስበው። ኮሪደር ልማቱ እንግዲህ ኮሪደር ልማቱ ከጀመረ በኋላ በተለይም ከተማዋ ከዚህ በፊትም ለኢንቨስትመንት ምቹ ነች። አሁን የብዙ ባለሀብቶችን አይን መሳብ ጀምራለች። በርካታ ኢንቨስትመንት ጥያቄዎችን እየጠየቁ እያቀረቡ ከተማቹ ላይ እኛም የድርሻችን መወጣት አለብን እያሉ ከሌላ አካባቢ ያሉ ሰዎችም ከዚህ አካባቢ ወደ አዲስ አበባ እና ከዚህ ሀገር ውጭ ያሉ ሰዎች ከተማችን ላይ ምንድን ነው የተፈጠረው መምጣትና ማልማት አለብን የሚል ጥያቄዎችን እየጠየቁ ይገኛሉ። ከዛም ባሻገር በከተማው ዓለም አቀፍ ኤርፖርት እየተገነባ በመሆኑ አጠቃላይ ለቱሪዝም እና ለኢንቨስትመንት ተመራጭ እያደረጋት ይገኛል። እና ኮሪደር ልማት ስራውም እነዚህ ልማቶች ከመጡ በኋላ ስታንዳርድ ነገሮች ለከተማው ይገባል የሚል ታሳቢ ተደርጎ የተጀመረ ስለሆነ ህዝቡም እንደሚገባው በደንብ እያሳየ ነው።